ዛሬ ደግሞ የአና ትንክ ዴት ላፍ ለብቻለ እነዚህ ሚስራቸው ጣልሾች አሉ ባለላት ውስጣቸው ምንም ነገር የለ። ሳዶርን ጠርቼ ጠርቼ እየጠጣሁ እንደሆነ እንዲያይና እናደርጋለን። ባለፎ አስለቅሶኝ የለት አሁን ደግሞ ምን የሚል ኮመንት አየውኝ? ብድር የማይመልስ ልጅ አይወለድላቸኋል። እና ደግሞ ዛሬ አስደነግጣለሁ። የማስደነግጠው ምንድን ነው? ፍቅር ይዞኛል ሁለት አመት

ገና የጀመረች ነው። ሶስት ቢሆን የምጠጪው አልኳት።

በእግዚአብሔር አታስጨንቅኝ። ያስጨንቅሽ! እኔ እኮ የሚጨቀጭቀኝ ሰው ስለጣለሁኝ። ማለት አንተ እንዳጣጣሽ እንድትሰክሪ እንድደግፍሽ ነው የምትፈልጊ ነገር ካልሆነ አረቂ እስካ ነው ምርሽና እስካሁን የጠጣሽ ነበር። ሌላ ቦታ ሄደን የሆነ ታረቂ ምናምን ምናምን ያለበት መጠጥ ያለበት ቦታ ሄደን እንጠጣ። በቃ ልጅቷን ምን ሆናለች ዛሬ እና ምን

እስኪ፣ እና አሪፍ ነዋ። ታዲያ ጸጋ መታደሉድብለ በእውነት መታደሉ ታደለች እግዚአብሔር ታዲያ ፍቅር ስለያዘች ነው። ቢራ ጠጭ ብታገኝ ምን ምንድን ነው ምንድነው? አልገባኝም። ታዲያ ምንድን ነው? ለምንድነው ቢራ የምጠጪው? ምን አገናኘው ማፍቀርና ቢራ ጠጣ ነ

እንዳፈቀርኩ የምፈልገው ነው። እንዳፈቀርኩት ለምታወሪኝ በቃ ዘመዴ እንደሆነ እያወቅሁኝ ያፈቀርኩት። ዘመደሽ እንደሆነ እያወቅሽ ፍቅር ያዘሽ። ሰላም ይቅርብልሽ፣ ደክሞኝ ነው። ማንም እንዳውቅ ስለማልፈልግ ነው ዝም ያልኩ፣ ሁለት አመት ሙሉ እስኪ ምንድን ነው? አታምለኝም። አላምንሽም። አዎ ሰክረሻል። አላምንሽም። እየጠጣሽ አይደል? እንዳገኘሁሽ ማለት ከሁለት አመት ሙሉ ፍቅረኛ ነበረሽ። እኛ እናቅም ነው ፍቅረኛ አይደለም። አፈቀርኩት ቢሆንሽ ማፍቀርሽ ምን ሊታት ነው? ግን ታለለኝ። ምን በየለም ነገር አጥቶ እንዲያፈቅም ማፈቅረው ሰው አለ ብለሽ ነው? እኛ እንደባበቃለን። ከዛሬ በፊት አቅም ነው። ልጁ የት ነው ያለው ልጁ? እናወራለን እኮ ግን እሱ እህቱ ነው የሚያወራ። የሆነ ማን ላፈልጋችሁ? ልጅ አንድ ካላላችሁ ራሴ ነው የማጠፋው። አንቺ ያምሻል እንደ፣ በቃ ንገሩት። እኔ አንተ አንዳችሁ ንገሩት ካልሆነ በረኪና ገዝ ወይም በገመድ እራሴን አጥፍቼ ቁጭ። አንቺ ሻለ እንደ ምንድን ነው የምታወሩ? የዛሬ ቀን ቆይ፣ ዘመድሽ እንደሆነ በምን እርግጠኛች? ሲጀምር እኛ ሀገር የዘመድ ትውውቅ ተብሎ ይደገሳል። እሺ፣ ዘመዴ እንደሆነ አላውቀውም። ከዛም በፊት አይቻለቅ። ከዛ በኋላ እዛ ድግስ ላይ ነው ሄደን አየሁት፣ ዘመድ ተብለን ተዋወቅን። የዛ ትውውቅ ላይ ነው ታፈቀርኩት። በቃ እኔ ፈልጌ ነው እንዲ ዘመድሽ እንደሆነ እያወቅሽ እንዴት ነው ፍቅር ምዝሽ አንቺ? ያዘኛ ያዘኝ በቃ እኮ ሰብዓዊ አይደለም እኮ፣ አይሆንም። እንዴት ነው የሰው ልጅ የራሱን ዘመዱን ስጋውን ደሙን የሚያፈቅረው? እንዴት ነው ሆነ በቃ እሺ፣ የምላድርግ እንዲ። ሀጢአት እኮ ነው ይሄ። ምንድን ነው የምታወሪው? እሺ ነው የምላድርግ ምን ማድረግ አለብኝ? በቃ አፈቀርኩት። አባቴ ቤተሰቦቼ ቢያውቁ ደግሞ ያዝኑብኛል። ይሄ ለእነሱ ውርደት ነው። ምንፈልነገርሻቸው እንዴ! እንዴት ነው የምነግራቸው? ዘመድሽ ነው ብሎ እነሱ እኮ ናቸው ያስተዋወቁኝ። እነሱ አስተዋወቁ ናፈቀርኩት ዘመዴን። እሱ ደግሞ ነገራችሁ እሺ ብሎኝ አብሮኝ የማይሆን ከዘመዱ ጋር ነው። አሁንም እንኳን በጊዜ ታወቀ የሚስተካከልበትን ነገር አስር አመት ለምን አይሆን? አይሆንም፣ በቃ ማይሆን ነገር እኮ ነው። ቢሆን እኮ ደስ ይለኛል። ማድረግ የምችለው ነገር ባደርግና በረዳሽ ደስ ይለኛል፣ ግን አይሆንም። እንዴት ነው ነው ዘመድሽ ላይ አይሆንም ተስፋ ልሰጥሽ አለችኝ። እምትሰሚ ከሆነ እኔ ልጁን ማውራት ካለብኝ ስራ አስፈቅጄ ሄጄ ማውራት ካለብኝ ሄጄ አውራል ይመጣም ከሆነ ነው ማደርገው። እንዴት ነው እንዴት ነው ምታስቢው? ጭንቅላቱ አይሰራም። ዘመዴን እኮ ነው አፈቀድኩኝ እያልሽኝ ያለሽው እንዴት ነው እንደሰማሽና እንደቀበልሽ እንዳግዘሽ። ነው ጭንቅላት የሌለኝ ነው? ምን ማለት ነው? እንደ ሞት ከፈለክ ማለት እሺ፣ በቃ ቆም ብለሽ አስቢ፣ ቆም ብለሽ አስቢ። በቃ ለምን ካላችን እዛ ለምን አይሆንም? አታስጪ ምን ልላስሽ? ወሻ ምን ልነው ምን ምንም ቢልሽ እኮ ልክም አሁን አታናጅ እያናደድሽኝ ነው ያልኩሽ። አሁን የምትሰሚኝ ከሆነ ያለው መፍትሄ አንድ እና አንድ፣ ልጁን እንዳናገረው የምትፈልጊ ከሆነ አናገሯል፣ በቃ አናገሯል። እንደዚህ እንደዚህ አይነት ነገር ተፈጥሯል፣ በምን አይነት መንገድ ነው የምንፈተው ብዬ እውነቱን እነግረዋለሁ። ሊያፈቅረሽ አይችልም ጭንቅላት ካለው እንዳንቺ ካልሆነ በስተቀር ሊያፈቅረሽ አይችልም። ለምንድነው ማያፈቅረሽ? ዘመድሽ ነው። እያዳመጥሽኝ ነው ሴትዮ? እሱ ያቀርጉ የዘመድ እንዶች የዘመድ ትውቅ ላይ የተገናኘ ነው እያልኩ ነው

እዚህ ሳይደርስ እኮ ነገሩን እናስተካክለው ነበር አይደል? ይሄን ነገርሽ ሊነገር እኮ የዛሬ አመትም የዛሬ ሁለት አመትም ብትነግረኝ እኮ ማለት አንድ ላይ ልትሆኑ አትችሉም፣ ዘመድሽ ስለሆነ አንድ ላይ ቆም ብለሽ አስቢ። መሄድ ካለብሽ ቤተ ክርስቲያን እንጂ። ስለዚህ አግዘኝ። አንድ ላይ ማታ ከሆነ አንቺ ራስሽ ቆም ብለሽ አስቢ። ልክ እንዳልሆንሽ ይገባሻል። ቆም ብለሽ ተረጋግተሽ ከራስሽ ጋር አስቢ። በቃ ፍቃድ መውጣት ካለብሽ ከስራ ፍቃድ ውጪ እና ለራስ ጊዜ ሰጥሽ አስቢ። ቤተክርስቲያን ገዳም መግባት ካለብሽ ሄደሽ ቁጭ ብለሽ ከራስ ጋር ተነጋግሪ፣ ይቅር በለኝ በይ። ሲጀምር ማሰብሽ ይሄ መፈጠሩ እራሱ ኃጢአት ነው፣ እግዚአብሔርም አይወደው፣ ሰምኛለሽ። አንዴ ከሆነ ከተፈጠረ በኋላ ግን እንዴት ነው የማስተካከለው የሚለውን ነገር ማሰብ ነው እንጂ ያለብሽ ጥፋት እንደሆነ እያወቅሽ ወደፊት መራመድ መቻል የለብሽ ጭንቅላትሽን አሰሪ እንጂ አቁሚ። በቃ የምታስቢውን የሚሰማሽ ነገር ሁሉ አቁም። ከባድ ሊሆን ይችላል። አዳምጪኝ፣ ከባድ ሊሆን ይችላል ከባድ ሊሆን ይችላል፣ ግን ደግሞ ሞክሪ። አግዝሻለሁ። እኔ ቃል ገባልሻል። ምንድነው አሁን አብረኝ የማታጣ ከሆነ የማትረዳኝ ከሆነ ሄድሽ፣ እየተናደድኩ ነው ያሉት። ትዕግስቴን አታስጨርሽ። እሺ እንደ ትልቅ ሰው ሴት

እንዴት ነው እንደዚህ የሚሆነው? ቆይ ዘመድሽ እኮ ነው። እንዴት ነው እንደዚህ ሊሆን የሚችለው? ፍቅር አይደል? ሰው እኮ አስቦበት አይደለም የሚያፈቅረው። አንተ አስበበት ነው እንዴ የምታፈቅረው? እኔ እየሞከርኩኝ ነው ለመረዳት። እኔ እየሞከርኩ ነው። ሰምኛለሽ። አንቺ ስለሆነሽ ነው እንደዚህ የሚያወራው። ሻለት በጣም እየተረዳሁሽ ነበር። አንቺም እንድትረጂኝ ይፈልጋል። ያሰብሽው ነገር የገባሽበት ነገር ልክ አይደለም እያልኩሽ ነው

አያር የምትል ከሆነ ደግሞ የማደርገው ነገር ምን? ለእህትሽ ደውዬ ቆይ፣ ደውዬ ብዬ እሷን ከሰማሻት ማለት ነው። ምክንያቱም አይደለ እነሱ የሚሉትን እኮ ቢሰሙ እየነገርኩ መልሽ ባራሽ እንዴት ምረዳሽ ነው እኮ ምን ነው፣ እንድረዳሽ ነው። ካፌ ውስጥ ነው፣ ሰው ሁሉ እንዲሆን አልፈልግም። ጋር ሁኚ

ሁለት ዓመት ሙሉ ፀለይኩ፣ ሁለት ዓመት ሙሉ ታገልኩት። ግን እንደዚያ እሱን ለመተው ባሰብኩኝ ቁጥር እየባሰብኝ ነው የሚሄደው። ቆይ እኔ ፈልጌ ነው እንዴ ያፈቀድኩት እኮ? አይሆንም። እየሰማሽኝ ነው? እግዚአብሔርን እያስጨነቅሽ ነው ያለሽው። ጌታን እያስጨነቅሽ ነው ያለሽው። እየሰማሽኝ ነው? ጨጓራዬን እያመመኝ ነው ያለው። መታመን ደግሞ አልፈለኩም። በቃ ስናደርስ ሲከፋኝ ያመኛል። ተገናኝተሻል አይደል? እንዲሁን አልፈለኩም። ከእሱ ጋር ምን ያደርግሻል። ተረጋጊ፣ እረዳሻለሁ፣ በጣም እየተረዳሁሽ ነው ያለሁት ምን ያህል እንደተረዳውሽ አልገባሽም። በጣም ነው የተረዳውሽ። ያለሽበት ሁኔታ ይገባኛል። ፍቅር ማለት ትልቅ ነገር ነው። ኦኬ፣ እረዳለሁ። አንቺ ነሽ እየተረዳሽኝ። የሰው ልጅ ደግሞ ዘመዱን፣ ስጋውን፣ ደሙን ሊወድ ሊያፈቅር አይችልም። አንዴ ከሆነ ደግሞ ኦልሬዲ አልፏል። የተፈጠረውን ነገር ለማስተካከል መሞከር ነው እንጂ ጥፋትሽ ላይ ሌላ ጥፋት አንቺ እኮ አድሜት አድርገሽ ዘመድሽ እንደሆነ ምናምን ኦኬ። ሶ ጥፋት እንደሆነ ካወቅሽ እንዴት ነው ማስተካከል? ይኸውሽ ነው እያማኝ ነው እንዴት ነው ማስተካከል የምችለው የሚለውን ነገር ነው እኔ ከጠራሽኝ መሆን ያለበት እንዴት ላደርግ እንደዚህ እንደዚህ ነው እና አንድ ላይ ትሆኑ አትችሉም ልትጋቡ አትችሉም

እህቴ ብትሆኚስ እህቴ ብትሆኚም ምንኩም የማድረገውን ነገር ነው፣ አይደለ እያደረኩኝ ያለው። ጭንቅላት አለኝ። አንተ ትሻላለህ፣ ትረዳኛለህ ማንም ብዬሽ ነበር። አንተም አትረዳኝም፣ በቃ ተው። በጣም ለመረዳት እየሞከርኩ ነው፣ ግን ትዕግስት እያስጨረስሽ ነው። እና እባክሽ እባክሽ ከዚህ በላይ ምን ጭንቅላት የለሽም። ተኝ ረፍት አድርጊ አጠጪም አዳምጪኝ። ውስጥ እያስቸገረሽ ነው ያለችው፣ እየተበሳቸው እያናደድሽ ነው ያለሽው። የምትሰሚኝ ከሆነ ማለት ነው፣ ሌላ ነገር ውስጥ አትከጂኝ። የምትሰሚኝ ከሆነ ያሰብሽውም የጀመርሽውም ነገር ያቅድሽውም ነገር ሁሉም ልክ አይደለም፣ እግዚአብሔር የማይወደውም። ከፈጣሪ ጋር መጣላት ትፈልጋለች እንደ አንቺ። ቤተሰብሽ እናትሽ፣ አባትሽ ምንድን ነው የሚሉሽ ነገር፣ ከነገ ወዲያ አስቢ እስኪ። እሱ እንደው ቢወድሽ እና ቢያፈቅረሽ እንኳን እንዴት ነው ህሊናሽ፣ ሸሽ ከእሱ ጋር መኖር መውለድ የምትይሽ ሰምኛለሽ። እኔ እያለው አንቺ ከእሱ ጋር ተፋቅረሽ አትኖሪ። እኔ እራሴ በምፈልገው ማን ነው ስሙ ልጁ? አለ እኮ።

በኋላ እንዲሁ ለሆነ ጥግል ወስጃ አስለቀስሽ ጨረስኩ። እንኳን ሰላም ናችሁ የምሩቱ ቤተሰቦች፣ ሰብስክራይባችሁን አንሱ እሺ፣ እንዳታረጉት ሰብስክራይ አልኩ። ቀጣይ ደግሞ አስለቅስላችኋለሁ። ጠብቂ ክርስቶስን ጠቁ ሞዳችኋለሁ